ሀሎ ሀሎ፣ ዩናይትድ ሜኑ ሀበሻ ቤተሰቦች፣ እንደምንሰራበታችሁ፣ እንደምንከረማችሁ ማንቸስተር ዩናይትድ በዘጠነኛ የፕሪሚየር ሊግ ጨዋታ ነገ ብራይተንን በኦልድ ትራፎርድ ያስተናግዳል። በዚህ ቪዲዮ የነገውን ጨዋታ ፕሪቪው እናረጋለን። እንዲሁም ሩበን አመሪን ዛሬ በነበረው ፕሬስ ኮንፈረንስ ላይ በተጫዋቾች ጉዳት ጋር በተገናኘ አንዳንድ አብዴቶችን ሰጥቶናል። ከዛ በተጨማሪ በሊቨርፑሉ ጨዋታ ላይ ሩበን አመሪንን ጂኒየስ ያስባለ የታክቲካል እንዲሁም ደግሞ የተጫዋቾች ሴሌክሽን ያረገበትን በተለይም ደግሞ በቲክቶክ ቪዲዮ አፕሎድ አድርጌ ነበር። ያህንን የማየት ዕድል ካላገኛችሁ፣ በተወሰነ መልኩ በዛ ጨዋታ ላይ የተጠቀመበት የታክቲካል ስትራቴጂ እንዲሁም ደግሞ የአጫወት ስታይል ምን ነበር የሚለውን በተወሰነ መልኩ እናየዋለን። ነገር ግን በዚህ ጨዋታ ላይ ያህንን አይነት ፉትቦል ወይም ደግሞ የታክቲካል ሲስተም እና የተጫዋቾች ምርጫ ማድረግ አለበት የሚለውን በዚህ ቪዲዮ እናያለን። ከዛ በፊት ግን ይህንን ቪዲዮ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮ ጠይቃለሁ። እንግዲህ ቀደም ብዬ እንደጠቀስኩት ከብራይተን ጋር ትልቅ ትልቅ ፈተና ይገጥመናል ነገ በኦልድ ትራፎርድ። ከዛ በፊት ግን ስለ ሊቨርፑሉ ጨዋታ ምን ትላላችሁ? እውነት ብዙዎቻችን የተደሰትንበት እንዲሁም ደግሞ ፒስፉል የሆነ ሳምንት ያሳለፍንበት ሳምንት ነበር ብዬ አስባለሁ። በተለይም ደግሞ ሊቨርፑልን ባለፉ ዘጠኝና አስር ዓመታቶች በሜዳቸው አለማሸነፋችንን ተከትሎ አይ ቲንክ ያለፈው ሳምንት ድላችን ጣፋጭ ነበር። ነገር ግን ያህንን ድል እንዲሁም ደግሞ ሞመንተም በዚህ ጨዋታ ላይ ይቀጥሉታል የሚለውን የምናይ ከሆነ ትንሽ የሚከብድ ነው ይመስለኝ። በተለይም ደግሞ ብራይተኖችን ባለፉት ሰባት የፕሪምየር ሊግ ምንድን ነው ሰባት ጨዋታዎች አንዱን ብቻ ነው ማሸነፍ የቻልነው እሱ ለመጨረሻ ጊዜ በፌብራሪ 2022 በራልፍ ራንግኒክ። ከዛ በኋላ እንግዲህ ባረግናቸው ጨዋታዎች ላይ ምን ያክል ብራይተን በሜዳችንም በሉት ከሜዳችን ውጭንም ምን ያክል ከባድ ቡድን እንደሆነ አይተናል ይህንን ጨዋታ ወይንም ደግሞ ይህንን ፊክስቸር ምንድን ነው ሳስብ ትዝ የሚሉኝ ሁለት ነገሮች ናቸው ሩበን አመሪ እንደምናስታውሰው ላስት ሲዝን በብራይተን ከተሸነፈን በኋላ ነበረ ድሬሲንግ ሩም ላይ ሄዶ ቲቪ ስማሽ ያደረገው ቲቪ ሰብሯል የሚል እንዲሁም ደግሞ ቀደም ብላችሁ እንዳያችሁት እጁ ላ እስኪሰነጠቅ ድረስ ነበረ ተጫዋቾቹ ላይ እንዲሁም ደግሞ ቲቪ ላይ ያለውን ፍራስትሬሽን በዛ ጨዋታ ላይ የተናገረው። ከዛ ባለፈ የሆነች ምናልባት ማለት የለበትም ብዬ የማስበውን ኮት ከዛ ጨዋታ በኋላ ነበረ እየተናገረው ዲስ ኢዝ ዘ ወርስት ማንቸስተር ዩናይትድ ኢን ዘ ሂስትሪ ብሎ ነበረ። ከዛ በኋላ ብዙ ፓንዴቶች በተለይም ደግሞ እነ ጂሚ ካረጋ ይህን አይነት ቃል ከማናጀር ሳይሆን ከፓንዴቶች ነው የሚጠበቀው፣ ያንን ነገር ማለት የለበትም ሲሉ ነበር። እኔም መስማማለሁ። ያንን ካለ በኋላ በተለይም ጨዋታዎችን የማሸነፍ ሪካርዳችን የወረደ ነው። ከዛ ባለፈ አይ ቲንክ ኦልትራፎርድ ላይ በጣም ነርቨስ እንሆናለን፣ ደጋፊዎች ነርቨስ ይሆናሉ። እነዚህ ኔጌቲቭ የሆኑ ኮመንቶቹ ላስ ሲዘን ላስመዘገብናቸው ውጤቶች በተወሰነ መልኩ ኔጌቲቭ ቫይብ አምጥቷል ብዬ አስባለሁ። ሆፕፉሊ በዚህ ጨዋታ ላይ ሩበን አመሪንም ሆነ ተጫዋቾቹ ያለፈውን አመት መጥፎ ትዝታቸውን መጥፎ ትዝታቸውን ወደ ጥሩ ትዝታ የሚቀይሩበት ጨዋታ ይሆናል ብዬ አስባለሁ። ከዛ በፊት ግን ስለ ሊቨርፑሉ ጨዋታ ወይንም ደግሞ ስለ ሊቨርፑሉ ጨዋታ ላይ በናመሪ ስለተጠቀመው ሲስተም የተወሰነ ነገር ለማለት እፈልጋለሁ። በተለይም ደግሞ መንዴይ ናይት ፉትቦል የሚባለው የስካይ ስፖርት የመንዴይ ናይት የፕሪምየር ሊግ ጨዋታዎች ከመደረጋቸው በፊት እነ ጂሚ ካራጋ የተለያዩ እንግዶችን በመጋበዝ አናላይዝ የሚያደረጋቸውን ቪዲዮዎች ወይንም ደግሞ የቲቪ ፕሮግራም አያለው እና በዛ ፕሮግራም ላይ ጂሚ ከረገ ከቀድሞ የቦንማውዝ እና የውልቭስ አሰልጣኝ ማርቲ ኦኒል ጋር በመሆን የተናገራቸው ወይንም ደግሞ ያሳያቸው ጨዋታውን አናላይዝ ያደረጉበት መንገድ በጣም ኢንትረስቲንግ ነበረ። እውነት ለመናገር ከዛ ጨዋታ በፊት ምን ያክል የሰከንድ ቦልን የማሸነፍ ኢምፖርታንትነት አላቅም ነበር። ኦፍ ኮርስ በሃይ ፕሬስ ስትጫወት ኳሶችን ለመንጠቅ ስትሞክር ፈርስት ቦል ሰከንድ ቦል ፈርድ ቦል የሚባል ነገር አለና ነገር ግን ይህንን በጣም ልዩ ያደረገው አውቆ ነበር የሚመስለው ሩበን አመሪን የፈርስት ቦልን እነ ኩኛና እንዲሁም ደግሞ እነ እምቤሞ እንዳያሸንፍ ሲያደረግ የነበረው ከነ ቫንዳይክ እና ከነ ኮናቴ ቀድሞ። ለዛም ይመስለኛል በጨዋታ ሴሌክሽኑ ላይ ከኩኜ ይልቅ ማን ነው ከሴስኮ ይልቅ ኩኛን የመረጠው በዛ ጨዋታ ላይ አን በዛ ጨዋታ ላይ ሰኒ ለማንስ አርባ ሶስት የሚሆኑ ሎንግ ቦሎችን ጠልዘዋል። በዛ ጨዋታ ላይ አንድ ብቻ ነው አጭር ኳስ ያቀበለው። ነገር ግን እነዛን ኳሶች ኩኛ እንዲሁም ደግሞ ኢንቤሞስ ያሸንፏቸው አልነበሩም አብዛኞቹን የአየር ዷሎች ኮናቴ እንዲሁም ደግሞ ቨርጅ ቫንዳይክ ነበረ ያንን የአየር ዱዋል ሲያሸንፉ የነበሩት ነገር ግን እነሱም ያሸንፉትን ኳስ በመቀጠል እነ ብሩኖ ፈርናንዴዝ፣ ካሰሜሮ፣ ሜሰን ማውንት እና አማድ በጣም ተጠግተው እነዚህን ሰከንድ ቦሎች በማሸነፍ ማንችስተር ዩናይትድን ምን ያክል ውጤታማ እንዳረጉ ጎሎችንም ያስቆጠርንበት በዛ መንገድ ነበርና በዚህ ሲዝን ማን ዩናይትድ ሰከንድ ቦሎችን በማሸነፍ አይ ቲንክ የመጀመሪያው ቡድን ነው። እንግዲህ እንደምታዩት ማን ዩናይትድ ዋን ዘ ሞስት ሰከንድ ቦልስ 135። በዚህ ሲዝን ማን ዩናይትድ ሰከንድ ቦሎችን 135 ጊዜ በማሸነፍ በፕሪሚየር ሊጉ አንደኛ ነው። 59 በማሸነፍ አርሰናሎች 57 ፐርሰንት ነው ያሸነፉ ሰከንድ ቦል ሞር እነሱ የፈርስት ቦልን የማሸነፍ ዊንሬሻቸው አን አይንክ ከማን ዩናይትድ የተሻለ ነው። ነገር ግን ማን ዩናይትድ ኢቨን ከአርሰናል የተሻለ ሎንግ ቦሎችን ወይንም ደግሞ ረዥም ኳሶችን ስንጮስ ሰከንድ ቦሎችን በማሸነፍ ማን ዩናይትድ አንደኛ ነው። ነገር ግን ይህ ነገር እንደ ፖዚቲቭ ነው የሚታየው፣ እንደ ኔጌቲቭ ለኔ። እንደ አንፊልድ ያሉ ሜዳዎች ላይ እንደ ኒውካስል ሴንት ጀምስ ፓርክ ሄደ ኢቲሃድ ኤምሬት ላይ ሄደ ስትጫወት በተለይም ደግሞ አሁን ላይ ሩበን አመሪ ይሄኛው ምናልባት እንደ ሰከንድ ወይም ደሞ እንደ ፈርስት ሲዝኑ የሚታይ ስለሆነ ውጤቶችን ለማምጣት የተለያዩ አይነት የጨዋታ የማሸነፍ ስትራቴጂዎችን መጠቀም ስላለበት በእንደዚህ አይነት መልኩ ቢጠቀም ምንድን ነው ቢጫወት ቅር አይለኝም። ነገር ግን ይህ ሰስቴናብል ወይንም ደግሞ ይህ ሁሉ ጊዜ የምንጫወትበት ፉትቦል ወይንም ደግሞ የጨዋቶችን የማሸነፍ ሲስተም መሆን የለበትም ብዬ አስባለሁ። አሪመምበር ለቴን ሃግ ኒክ ኔም የተሰጠውን ቴንሃ ራምቦል በአብዛኛው በወቅቱ አይ ቲንክ የቴንሃግ የመጀመሪያዎቹ ሁለት ሲዝኖች ላይ በረኛዎቹ እንዲሁም ደግሞ ተከላካዮቹ ከኋላ መስርተው መጮት ባለመቻላቸው አብዛኞቹ ስንጮት የነበረው ሎንግ ቦሎች ነበሩ። ከኋላ መስረተ መጮት አንችልም እንደ ኤክስኪውስ ሲሰጥ የነበረው ደፊድ ዲሃ ነበረ። እነ ሀሪ መጓየር ተከላካይ ከኋላ መስርተው መጮት የሚችሉ አይደሉም። ሚትፊልደሮችን እነ ካሰሜሮ እንደነ ፍራንኪ ዲዮንግ አይነት ቦል ፕላይ ሚትፊልደር አይደሉም ብለን ኤክስኪውስ ስንሰጥ ነበረ። ነገር ግን በዛው መጠን ቴንሃግን ስንተች ነበረ ቴንሃራን ቦል በማለት በዚህ ጨዋታ ላይ በሊቨርፑሉ ጨዋታ ላይ ሩበን አመር የተጠቀመበት በሲስተም አንፊልድ ላይ ካለፉት ዘጠኝ ዓመታቶች ላይ አንድም የማሸነፍ እድል አለማግኘታችንን ተከትሎ በዚህ መልኩ ያንን ጨዋታ ያሸነፈበት መንገድ እኔ ክሪቲሳይዝ ከማድረግ ይልቅ ጂኒየስ እንድለውን ያስባለኝ። ነገር ግን ቀደም ብዬ እንዳልኩት ይህ ሰስቴይናብል መሆን የለበትም፣ ወይም ደግሞ በየጨዋታው በየፕሪምየር ሊግ ጨዋታዎች ላይ በተለይም ደግሞ በሜዳችን ስንጫወት እንደዚህ አይነት ፉትቦል ማየት የለብንም ብዬ አስባለሁ። እናንተስ ምን ትላላችሁ? እውነት አሁን ላይ ሩበን አመሪን በየትኛው መንገድ ተጫውቶ ውጤት እንዲያስመዘግብ ነው የምትፈልጉት ወይስ በቴን ሀግ ላይ የነበረን አይነት ኤክስፔክቴሽን ሩበን አምሪም ላይም ጠብቃላችሁ? ጥሩ ፉትቦል እየተጫወተ እንዲሁም ደግሞ ጥሩ ውጤቶችን፣ ተከታታይ ዊኖችን እንዲያስመዘግብ፣ ለእኔ ቀደም ብዬ እንዳልኩት በአንፊልድ በኤምሬት በኢቲሃድ በሴንት ጄምስ ፓርክ እንደዚህ አይነት ፉትቦሎችን ተጫውቶ ውጤት ቢያስመዘግብ ቅር አይለኝም፣ አትሊስት በዚህ ሲዝን። ነገር ግን በኦልድ ትራፎርድ ከነ ብራይተን በሉት ከሌሎች ቡድኖች ጋር ስንጩት እንደዚህ አይነት ሀውላ ፉትቦል ማየት አልፈለግም። ቀደም ብዬ እንዳልኩት እንግዲህ ብራይተኖች ለማንቸስተር ዩናይትድ በጣም ፈታኝ ቡድኖች ናቸው። ላለፉት ሁለትና ሶስት አመታቶች ማን ዩናይትድ ሆም ኤንድ አዌ በዚህ ቡድን ሲቀጠቀጥ ነበር። ፈኒሊ ኢነፍ ላስት ሲዝን በኦልድ ትራፎርድ ነበርኩኝ እንን ጨዋታ ለማየት ሶስት ለአንድ ስንሸነፍ። በነገው ጨዋታ ላይ ሩበን አመሪ ምን አይነት አሰላለፎችን እንዲሁም ደግሞ ምን አይነት ተጫዋቾችን ነው መጠቀም ያለበት፣ ይህንን መጥፎ የምንድን ነው የብራይተን ሪከርዳችንን ለመቀልበስ የሚለውን የምናይ ከሆነ ከዛሬ ከጨዋታ በፊት ከሰጠው ሃልፍ ስቴትመንት ወይንም ደግሞ ኢንተርቪው ላይ እንግዲህ በመነሳት በነገው ጨዋታ ላይ በጉዳት ምክንያት እነ ካሪ መጓየር እንዲሁም ደግሞ ሜሰን ማውንት ላይሰለፉ ይችላሉ፣ ዳውት አለባቸው ሲል ነበረ። እንዲሁም ደግሞ ሊሳንድሮ ማርቲኔዝ ስቲል አውት፣ ምንም እንኳን ከዋናው ቡድን ጋር ትሬዲንግ ምንድን ነው ለብቻው ትሬዲንግ መስራት የጀመረ ቢሆንም ስቲል ከዋናው ቡድን ጋር ትሬዲንግ መስራት አልጀመረም። ስለዚህ እነዚህ ሶስት ተጫዋቾች በነገው ጨዋታ ላይ ላይሰለፉ ይችላሉ። ስፔሲፊክሊ ስለ ሩብመን ነው፣ ስለ ማርቲኔዝ ነው አውት መሆኑን ሙሉ ለሙሉ የተናገረው። ነገር ግን ሃሪ መጓየርና እና ሜሰ ማውንት እንግዲህ በኖክ ምክንያት በነገ ጨዋታ ላይ ዳውት ናቸው ወይንም ደግሞ ጥርጣሬ አለ ብሎ ነው የተናገረው። ከዛ ባለፈ እንግዲህ ስለ ብራይተኖች ጥሩ ፉትቦል መጫወታቸውን ተናግሯል። ሌላ ምን አለ በዛሬ ኢንተርቪው? ምንድን ነው በዛሬ ኢንተርቪው ስለ ብሩኖ ፈርናንዴስ ጠይቆ ነበረ ከእምጣት በፊት ከሰማሃው ነገር እና አሁን አሁን ከምታሰለጥነው ብሩን ብሩኖ ፈርናንዴዝ ምን ተማርክ ምን አየህ ተብሎ ነበረ። በጣም ሲሸነፍ በጣም የሚናደድ ለቡድኑ ያለውን ነገር የሚሰጥ ጥሩ ሊደር ነው ብሏል። ሌላ እንግዲህ ሩበን አመሪን ሪሰን ዊንስ ስለ

ቀይረናል ብሏል። እንግዲህ ስታይሉን በተመለከተ ቀደም ብዬ በሰፊው የስካይ ስፖርትን የነ ጂሚ ካራገርን አናላይዝ እንደ ሪፍራንስ በማቅረብ አሳይቻችኋለሁ። በነገው ጨዋታ ላይ እነማን ይህንን ጨዋታ መጀመር አለባቸው የሚሉትን የምናይ ከሆነ አይ ቲንክ የነገው ቡድን ለኔ ይህንን መምሰል አለበት ብዬ አስባለሁ።

ቅጣት ሲሻማ አይ ፌል ሴፍ ቢካዝ ኦፍ ሰኒ ለማን ሰው ይህንን ፊሊንግ የምጋራው እኔ ብቻ ሳልሆን እናንተም ናችሁ ብዬ አስባለሁ። ያ በነገውን ጨዋታ ላይ ምንም አይነት በሱ በኩል ቅያሬ ይኖራል ብዬ አላስብም። አይ ቲንክ ዩሮ ወደ ቡድኑ መመለስ አለበት። በተለይም ሩበን አመሪ እንዳለው ሀሪ መጓየር ኖክ ከደረሰበትና ዳውት ከሆነ ዩሮ እሱን ተክቶ መግባት አለበት ኢቨን ሀሪ መጓየር ባይ ጎዳ አይንክ ይህንን ጨዋታ ስታርት ማድረግ ያለበት ዩሮ ነው። በተለይም ደግሞ ብራይተኖች የማጥቃት እንቅስቃሴያቸውን የሚያደረጉት ዊንግ ባኮቹ ነሚቶማ እንዲሁም ደግሞ የአውስትራሊያው ኢንተርናሽናል ባሪያው ልጅ ስሙ ጠፋኝ፣ በጣም ሞባይል የሆነ ዲፌንደር ካላገኙ እንደ ሀሪ መጓር የፊዚካል ፕሬዘንት ወይም ደግሞ የአየር ድዋሎችን ብቻ ይዘን የምንገባ ከሆነ እንቸገራለን። ሞር ፈጣን የሆኑ ዋን ቪ ዋን ባትሎች ላይ ጥሩ የሆኑ ተጫዋቾችን እንፈልጋለን። አሪ መጓር የሚሰለፍ ከሆነ በዮሮ ቦታ ላይ የሚሰለፈው ድልት ነው። ድልትም ቢሆን ሞር ሴንትራል ሆኖ ሲጮት እንጂ በቀኝ መስመር ወይ በግራ መስመር ሲጮት ይህን ያህል ጥሩ የሚባለውን ጌም አላየሁትም። ሶ ድልት ነገ ከዊልቤክ ቀድሞ የማኝሰናትት ተጫዋች ዊልቤክ ጋር ጥሩ ባትል ይገጥመዋል ብዬ አስባለሁ። ሉክሾም ቢሆን ከማንቸስተር ሲቲ ጨዋታ፣ ከብሬንፈርድ ጨዋታ በኋላ ቲንክ ራሱን በጣም በተለይም ባለፉት ሁለት ዊኖች በሰንደርላንድ እንዲሁም በሊቨርፑል ጨዋታ ላይ በጣም ኢምፕሩቭ እያደረገ ያለ ተጫዋች ስለሆነ ሩበን አሞሪም ይህንን ተጫዋች ፌቨር ስለሚያደርገው ከነ አይደን ሄቨን በነገው ጨዋታም ላይ በዚህ በኩል ቅያሬ ይኖራል ብዬ አላስብም። ትልቁ ጥያቄ እንግዲህ በዊንግ ባክ ነው። በሊቨርፑሉ ጨዋታ ላይ በግራ መስመር ዲያጎ ዳሎትን ነበር ያሰለፈውን ዲያጎ ዳሎት አሁን ላይ ላይናፕ ላይ ሳየው ቅር የሚለኝ ተጫዋች ነው። ሩበን አመሪን ቀደም ብዬ እንዳልኩት አሁን ላይ ሎንግ ቦሎችን መጫወት እንዲሁም ደግሞ ማኝ ሴናትር ብቻ ሳይሆን አብዛኞቹ የፕሪሚየር ሊግ ቡድኖች በሎንግ ፍሮ እንዲሁም ደግሞ በሎንግ ቦል የመጮት ምንድን ነው የመጮት የመጫወት የስታይል ሽፍት ስላለ፣ አይ ቲንክ ሩበን አመሪ ይህንንም ሽፍት እኔም መቀላቀል አለብኝ በማለት ሎንግ ፍሮዎችን በዳሎት ለመጠቀም እየሞከረ በእንደዚህ አይነት ጨዋታዎች ላይ አይተነዋል። አይ ቲንክ በሰንደርላንድ ጨዋታ ላይ እሱ ሎንግ ፍሮ በወረወራት ኳስ ነበረ ሴስኮ ጎል ያስቆጠረው ይመስለኛል። ነገር ግን ለዛ ብቻ ብለህ ዶጉን ማስቀመጥ የለብን ብዬ አስባለሁ። አይ ቲንክ ዶጉ ተቀይሮ በገባባቸው ሁለት ያለፉት ተከታታይ ጨዋታዎች ላይ ጥሩ መሆኑን ተከትሎ ሽጊፈመቻንስ በዚህ ጨዋታ ላይ ለሱ እድል ሊሰጠው ይገባል ብዬ አስባለሁ። ሚድፊልደር ላይ ብሩኖ ፈርናንዴዝ እንዲሁም ደግሞ ካሴሚሮ ስቲል የማኝሸናትት ትልቅ ችግር አለ ብዬ ማስበው እዚህ ቦታ ላይ ነው። እርግጥ ነው ባለፉት ሁለትና ሶስት ጨዋታዎች ላይ ሜሰ ማውንት በመሰለፉ ወደኋላ ድሮፕ እያደረገ እንዲሁም በአምስት አራት አንድ እየተጫወተን በሰንደርላንድ እንዲሁም በሊቨርፑል ጨዋታ ላይ ይህንን የሚትፊልደር ዊክነሳችንን አላየንም። ነገር ግን ስቲል ብራይተኖች በተለይም የከትባ ኳሶችን የሚያበዙ ቡድን ስለሆኑ እነ ካሰሜሮ እና ብሩኖ ፈርናንዴዝ እዚህ ድሊት ያለበት ወይም ደግሞ ፖዚሽን ደረጃ አስራራ ቁጥር የሚባለው በዲው ጠርዝ ላይ የሚደረጉ የከትፓ ኳሶችን መከላከል ወይም ደግሞ የመከላከል አዋርነስ ሊኖራቸው ይችላል ብዬ አስባለሁ። አይ ቲንክ ብሩኖ ፈርናንዴዝ የነገ ጨዋታ ሶስት መቶኛው ነው። በዚህ ሲዝን ሁለት ጎሎችን እንዲሁም ደግሞ አንድ አሲስት አድርጓል። አይ ቲንክ ከሰሞኛ እንዲሁም ደግሞ ከጃክ ግሪሊሽ በመቀጠል እነዚህ ያስቆጠራቸው ሁለት ጎሎችና አንድ አሲስት ማን ዩናይትድን ስድስት ነጥብ አስገኝተዋል የሚል እስታት አይቻለሁ። ሰው በነገው ጨዋታ ላይ ከብሩኖ ፈርናንዴስ ሆፍሊ በፉላም እንዲሁም ደግሞ በሲቲ ጨዋታ ላይ የሰራቸውን የዲፌንሲቭ አዌርነሱን ቀርፎ ጎሎቹን፣ አሲስቶችን እንደ ሊቨርፑሉ ጨዋታ ሁላ ጨምሮ የምናየው ይሆናል ብዬ አስባለው። በሊቨርፑሉ የሰከንዳ ፐርፎርማንሱ ደስተኛ አልነበርኩ ምንም እንኳን የሃሪ መጓሪን ምርጥ አሲስት ማድረግ ቢችልም በፊት መስመር ብራያን ንቤሞ አይ ቲንክ ከሳውዝሃምፕተን ጋ ጋኖ ብራያን ንቤሞ ብዙ የጎል ኤክስጂ ያለው ምንድን ነው ጂ ያለው ጎል እንዲሁም ደግሞ አሲስት ያለው ስምንት ከዛ በመቀጠል ብዙ ጎሎችን እንዲሁም ደግሞ አሲስቶችን ያደረገበት ቡድን ብራይተን ነው። ሶስት ጎሎችንና ሶስት አሲስቶችን አድርጓል። ብራይተን ላይ ሰው በነገውን ጨዋታ ላይ የዚህን ተጫዋች ፕሬዘንት እንፈልጋለን። በተለይም ደግሞ ማን ዩናይትድ በቀይ መስመር ያለው የማጥቃት እንቅስቃሴ ፕራይም ባርሴሎና ነው ስል ሰምታችሁኝ ይሆናል። ዳኒ አልቬስ እና ሊዮናል መሲ፣ ምንም እንኳን ያቺ ትንሽ ኤግዛጅሬት ቢሆንም አላይክ የአማድ እና የኤምቤሞን የቀይ መስመር ቅንጅት በጣም በጣም ወድጀው አለው በመጀመሪያዎቹ ሁለትና ሶስት ጨዋታዎች ላይ እርስ በርስ ሃፍ ስፔሱ ላይ መደራረብ ነገር አይባቸው ነበር። ነገር ግን አሁን ሞር የተግባቡ እና ውጤታማ የሆኑ ይመስለኛል። ማቲያስ ኩኛ ኦልሞስት ደብል ኦ ኤት ሆኗል ያለፉት ስምንት ጨዋታዎች ላይ ምንም አይነት ጎሎችንና አሲስቶችን ባያስቆጠርም ስቲል ያለ ጎልና ያለ አሲስት ከአርሰናሉ ጨዋታ ጀምሮ ምርጥነቱን እያሳየ ያለ ተጫዋች ነው በተለይም በሊቨርፑሉ በሊቨርፑል ጨዋታ ላይ የመጨረሻዎቹ ሀያ ደቂቃዎች ላይ ኳሶችን እግራችን ላይ ማቆየት ስንፈልግ ለሱ መስጠት ብቻ ነበር የሚጠበቅብን ፋውሎችን ሲያሸንፍ ሁለትና ሶስት ተጫዋቾችን ድሪብል ሲያደርግ እና ከአንድና ከሁለት ደቂቃ በላይ አትሊስት ከአንድ ደቂቃ ባላነሰ ኳሶችን እግሩ ላይ ሲያቆም ነበርና ሲያቆይ ነበርና በዚህም ጨዋታ ላይ ሆፍሊ በጎልና በአሲስት እነዚህን ምርጥ የሚባሉ ያለ ጎልና የአሲስት አሲስት የሚያደርጋቸውን እንቅስቃሴ ጨምሮ የምናየው ይሆናል ብዬ አስባለሁ። አይ ቲንክ በዚህ ሲዝን አስራ ሁለት የሚሆኑ ሾቶችን አድርጓል። ከራሱ ራሱ ከሚትፊልደር ላይ ኳሶችን እየተቀበለ ድሪብል በማድረግ ይህንን በማድረግ አንደኛ ነው። ነገር ግን ዲስ ታይም አን ጎል እንዲሁም ደግሞ አሲስት የሚያደርግበት ጊዜ ከዚህ በላይ መሄድ የለበትም ብዬ አስባለው። በፊት መስመር በሊቨርፑሉ ጨዋታ ላይ ቤንች የነበረው ቤንጃሚን ሴስኮ ይህን ጨዋታ ደፍነትሊ መጀመር አለበት ብዬ አስባለው። የሜሰን ማውንትን መጎዳት ወይም ደግሞ ኖክ ተከትለው ይህ ተጫዋች ወደ ቋሚ አሰላለፍ ውስጥ መግባት አለበት። በተለይም ደግሞ ባለፈው ይቲንክ ከሊቨርፑሉ ጨዋታ በፊት በነበሩት ሁለት ተከታታይ ጨዋታዎች ላይ ጎል ማስቆጠሩን ተከትለው በዚህ ጨዋታ ላይ እንደ እንደ ሊቨርፑል አይነት ፉትቦል መጫወት የለብንም ብዬ ስለማስብ አርባ 43 እና 44 የሚሆኑ ሎንግ ቦሎችን እየጠለዝን ሰከንድ ቦሎችን በማሸነፍ ሳይሆን ሞር ከሊቨርፑሉ ጨዋታ በተሻለ የኳስ ቁጥጥር ኖረው ነው የጎልዶችን ፈጥረን የምናሸነፍበት ጨዋታ መሆን አለበት ብዬ ስለማስብ ቲንክ የኔ የስታርቲንግ ላይንፕ ይህንን ይመስላል። የእናንተ የነገ ጨዋታ የስታርቲንግ ላይንፕ ምን ይመስላል? ኮመንት ላሳውቁን ከግምታችሁ ጨምሮ። ከዛ ባለፈ አዋነ ነው ሩበን አሞሪም በሊቨርፑሉ ጨዋታ ላይ የተጠቀመበት ጨዋታ የማሸነፍ ስትራቴጂ በሌሎች ጨዋታዎች ላይ ቢተገብረው ግድ አላችሁ ወይስ የላችሁም ወይስ ሞርፎከስ የምታደረጉት አሁን ላይ ስለ አጫዋወት ስታይሉ ና ዊን ስለሚያደረግባቸው መንገዶች ሳይሆን ሶስት ነጥብ እና ሶስት ነጥብ ብቻ ነው እሱንም ቢሆን ኮመንት ላይ ያሳውቁኝ እንደተለመደው ቪዲዮን ላይክ እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ ነገ በላይቭ ፕሮግራም እስክንገናኝ በያላችሁበት ፒስ